የኢትዮጵያ የባህር በር ጥያቄ ዓለም አቀፍ ተቀባይነትን አገኘ። ኢሳይያስ የውጭ ኃይሎች አጀንዳ ብለውታል። ሰላም እንደምንላችኋል፣ ክብራትና ክቡራን የኢትዮ ፎከስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። የኢትዮጵያ የባህር በር ጥያቄ በርካታ ሀገራት ፍትሐዊና ተገቢነት ያለው ጥያቄ መሆኑን አምነው መቀበላቸውን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አስታውቀዋል። ከሶማሌላንድ ጋር የተፈረመው የመግባቢያ ስምምነትም ተግባራዊ እንደሚሆን ገልጿል። የኢትዮጵያን የባህር በር ጥያቄ ተግባራዊ እንዳይሆን የአካባቢውን ሀገራት እያስተባበረች የምትገኘው ግብጽ በተለይ ጅቡቲን፣ ኤርትራና ሶማሊያን ኢትዮጵያ ወደ ቀይ ባህር መጠጋት አይኖርባትም በማለት ይህንኑ የሚከላከል የትብብር ስምምነት እንዲፈረም ማድረጉ የሚታወስ ነው። በተለይ ኢትዮጵያ በአሰብ በኩል ወደቅ የባህር መውጫ የባህር በር የማግኘት ታሪካዊና ተፈጥሯዊ መብቷ እንደምትጠቀም ማሳወቋን ተከትሎ የኤርትራ መንግስት የኃይል እርምጃ ለመውሰድ የጦርነት ዝግጅት እያደረገ መሆኑን ከሚያወጣቸው መግለጫዎች ለመረዳት ተችሏል።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 ከኢትዮጵያ መንግስት ኃይሎች ጎን አሰልፈው ተሳታፊ የነበሩ ሲሆን የጦርነቱ ማብቃትን ተከትሎ ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀዙ ይታወቃል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው፤ የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ሕዝብና መሬትን ለዚያ አጀንዳ መጠቀም እንዲሁም ጦርነትን በሰፊው መቀስቀስ ነው በማለት ከሰዋል። ይህንንም ለማሳካት ፕሬዚዳንት ኢሳይያስ የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ እንደሆነ ጠቅሷል። ፕሬዚደንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደ ለውጥ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያትም አይቆጩም ሲሉም ተናግረዋል። ፕሬዚደንት ኢሳይያስ በኢትዮጵያ ባለፉት ሰማኒያ ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉም ተናግረዋል። ፕሬዚደንት ኢሳይያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያን መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያቸው ነው። ላለፉት ሁለት ትውልዶች በኢትዮጵያ የአገረ መንግስት ግንባታው እድል መጨናገፉን በንግግራቸው የጠቀሱት ፕሬዚደንት ኢሳይያስ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አመልክተዋል። አክለውም በኢትዮጵያ ታይቶ የነበሩ ለውጦችን ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው ይህም የውጭ ኃይሎችን ያስደነገጠ ነበር ሲሉ ገልጸውታል። ከከባድ የድንበር ጦርነት በኋላ ከሁለት አስርተ ዓመታት በላይ በፍጥጫ ላይ ቆይተው የነበሩት ኢትዮጵያና ኤርትራ ግንኙነታቸውን ያሻሻሉት የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ነው። የሁለቱ ሀገራት ግንኙነት እየተሻሻለ ባለበት ጊዜ በተቀሰቀሰው የትግራይ ጦርነት ውስጥ የሁለቱ ሀገራት ሰራዊቶች በአንድ ተሰልፈው የህወሓት ኃይሎች ሲወጉ ቆይተዋል። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነት በተደረጉ ድርድሮች መቋጫ ካገኘ በኋላ የጎረቤት አገራቱ ግንኙነት ከመሻከል አልፎ ወደ ፍጥጫ እያመራ ነው። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷ ይፋ ከሆነ በኋላ በኤርትራ በኩል ስጋትን ፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱ ሊባባስ ችሏል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን፣ በተመሳሳይም የኤርትራ ተቃዋሚዎች በአዲስ አበባ ጽህፈት ቤት እስከ መክፈት ደርሰዋል። የሁለቱ ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖርን ይገባል ማለታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ ስለ ባህር በር እና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን አላስደሰተም። ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎትን በተመለከተ የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናል እና ሁን ለምን ዝም አንልም ከኤርትራ ጋር እንዳንጋጭ ቢቀርብን እስከ ጅቡቲ ጋር ብንጋጭስ የሚል ስጋት ያለባቸው ሰዎች አሉ ብለው ነበር። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት እየጨመረ የመጠው የኢትዮጵያ የሕዝብ ብዛት የባህር መተላለፊያ ስለሌለው ምድር እስረኛ ሆኖ መቀጠሉን አመልክተው ነበር። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዚደንት ኢሳይያስ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 ፕሬዚዳንቱ ነገር ግን ተስፋ ሰጪ በሆኑት እድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ብለዋል። ባለፉት ጥቂት ዓመታት በኢትዮጵያ ሕዝብ ላይ ያበጇቸው ጦርነቶች በብልጽግና ተስፋ መቁረጣቸውን የሚያሳይ ነው። የዚህ መሸፈኛው ብዙ ነው ያሉት ፕሬዚዳንቱ አጀንዳዎቻቸውና አስቀድሞ ያቀዱት የታወቀ መሆኑን በደፈነው ተናግረዋል። የውሃን ጉዳይ ያነሳሉ፣ አባይና ቀይ ባህርን፣ የባህር በር የማግኘትን፣ የኦሮሞ ሕዝብን የማይወክለውን የኦሮሞም አጀንዳን፣ የኩሽንና የሴም ግጭት፣ የአፋር ሕዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን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 ከቅርብ ዓመታት ወዲህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የወደብ ባለቤትነት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትሎ ኤርትራን ሶማሊያና የግብፅ መንግስታትን አስቆጥቷል። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አግኝተዋል። በተቺዎቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች ሀገራት ጉዳዮች ላይ ያተኩራሉ የሚባሉት ፕሬዚደንት ኢሳይያስ በነጻነት በዓል ንግግራቸው ነጻነታችንን ማጠናከር አስፈላጊ ነው ብለዋል። ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት ሀገር ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት ሀገር መሆኗን የሰብአዊ መብት ድርጅቶች በየጊዜው በሚያወጧቸው መግለጫዎች ላይ ይከሳሉ። ከኢትዮጵያ ነጻ ቀውጣጭ በኋላ አንድም ጊዜ ምርጫ አካሄዳ የማታውቀው ኤርትራ ህገ መንግስትና ሀገራዊ የህዝብ እንደራሴዎች ምክር ቤትም የላትም። ፕሬዚዳንት ኢሳይያስ በንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለውን ጣልቃ ገብነትም ተችተዋል። ኤርትራ በጀኔራል አብዱልፈታህ አልቡርሃን ለሚመራው ወታደራዊ መንግስት ድጋፍ እያደረገ መሆኑ ሲገለጽም ቆይቷል። በኤርትራ እንዲሁም የተለያዩ የውጭ ሀገራት የተከበረው 34ተኛው የኤርትራ የነፃነት ቀን በወታደራዊና በኪነ ጥበብ የታጀበ ነበር። በስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ የጦር አዛዦችና በሺዎች የሚቆጠሩ ሰዎችም ተገኝተዋል። 34 ዓመት በስልጣን ላይ የቆዩት ፕሬዚደንት ኢሳያስ በንግግራቸው ስለ ዓለም አቀፍ ሁኔታ ስለ ቀጠናዊ ጉዳዮችና ስለ ጎረቤት ሀገራትም በዝርዝር ተናግረዋል።